ተወዳጇ ሶፊያ ሽባባው አንድ ወጣት ባለሀብት የጋብቻ ጥያቄ አቀረበልኝ በሚል ያጋራችን ነገር እጅግ አነጋጋሪ ሆኗል። በርካቶች ነገሩን እየተቀባበሉት ነው። አንዳንዶቹ ለማመን ተቸግረናል ይላሉ። በሌላ በኩል ያሉት ደግሞ ተወዛግበዋል፣ ግራም ተጋብተዋል። ከነዚህ በተቃራኒ ያሉ ደግሞ እውነትሽን ነው ነገርየዋ አስተማሪ ነው ቁም ነገርንም አግኝተንበታል በማለት በመልካም መንገድ ተረድተውት በቁም ነገር ወስደውታል። ሶፊያ በማህበራዊ ሚዲያ ላይ ያጋራችው እና ወጣቱ ባለሀብት የጋብቻ ጥያቄ አቀረበልኝ ያለችው ነገር ዝርዝር መረጃው ምን ይመስላል? ይህንን የጋብቻ ጥያቄ አቀረበልኝ ያለችው ግለሰብስ ማን ነው? የጋብቻ ጥያቄውንስ እንዴት ሊያቀርብላት ቻለ? ጥያቄው ከቀረበላት በኋላ የሶፊያ ምላሽ ምን ሆነ? ምን አለች? እንመለከተዋለን ሁሉንም ነገርየው በዚህ ደረጃ አነጋጋሪ የሆነበት ምክንያትስ ምን ይሆን? ይህንንም ጥያቄ በማንሳት ወደ እናንተ የምናደርሰው ይሆናል ማለት ነው። ከዚህ በተጨማሪም የሽባባውን ቤተሰብ እጅግ አስደናቂ የሆኑ ታሪኮች፣ የሶፊያን የሙዚቃናም የመዝሙር አጀማመር እንዲሁም በፊልሙና በኪነጥበብ ዓለም ላይ ያሳለፈችውን የህይወት መስመርና ሌሎችንም አስደናቂ የሆኑ መንገዶቿን የምንነግራችሁ ይሆናል ማለት ነው። እንደምናችሁ የምንወዳችሁ እጅግ የምናከብራቸው ጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ላይ ሆናቸው እኛን ተቀዳሚ ምርጫ በማድረግ ከኛ ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናችኋለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላቸው ሚዲያችን ነው። በዛሬው ዝግጅታችን ተወዳጇ ሶፊያ ሽባባው ወጣቱ ባለሀብት የጋብቻ ጥያቄ አቀረበልኝ፣ በሚል የጋራችንን ሐሳብ መነሻ በማድረግ ልዩ ልዩ መረጃዎችን ልንነግራችሁ ነው። እንዲህ የተገናኘ ነው። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። እስከ መጨረሻው ከእኛ ጋር ሆኑ። ሶፊያ ሽባባው እንደምታውቁት በሃይማኖታዊ መዝሙሮቿ ነው በስፋትና በብዛት የምትታወቀው። ቀደም ሲል ግን በርካታ የኪነ ጥበብ ስራዎችን ለመስራት ችላለች። ከዚያ በፊት ግን ሶፊያም የተገኘችበት ቤተሰብ እጅግ አስገራሚና ድንቅ የሚባሉ ታሪኮች ያሉት ቤተሰብ እንደሆነ ይታወቃል። የሽባባው ቤተሰብ አቶ ሽባባው የወለዷቸው ልጆች እጅግ በርካታ ናቸው። ከአስራ ስድስት በላይ እንደሆኑ ይነገራል። እነዚህ ልጆቻቸው ደግሞ አብዛኞቹ በሀገር አቀፍ ደረጃ እጅግ የሚታወቁና በኪነ ጥበቡ እንዲሁም በሌሎች በርካታ የሙያ መስኮች ላይ ድንቅ የሆነ አበርክቶ ያላቸው ልጆች ናቸው። ከነዚህ መካከል ደግሞ በርካቶች አድናቆታቸውን የሚገልጹላት ተወዳጇ ድምፃዊት እጅጋየሁ ሽባባው ጅጂ ትገኝበታለች። አቶ ሽባባው ከወለዷቸው ልጆች መካከል በሌላኛው መስክ በሌላ የሙያ ዘርፍ የሚጠቀሰው የአርቲስት መሰረት መብራቴ ባለቤት ይገኝበታል። በሚኒስትር ደረጃ ሀገራቸውንም በድንቅ ሁኔታ ያገለገሉ ልጆችም እንዳሏቸው የሚታወቅ ነው። ሶፊያም ገና በልጅነቷ ነበር የታላቀቷን የእጅጋየሁ ሽባባው የጂጂን የህይወት መንገድ በመመልከትና በማየት የሙዚቃ ፍቅሮ ያደረባት። ያኔ በልጅነቷ ጂጂ አጠገቧ አስቀምጣ እንድትዘፍን ታደርጋት እንደነበር ታስታውሳለች። የጂጂ ጓደኞች ደግሞ ሶፊያን ሲመለከቱ የምትበልጥሽ ድምፃዊት መጣችብሽ እያሉ ይቀልዱ እንደነበርም እንዲሁ ይነገራል። ቀስ በቀስ ታዲያ የሙዚቃ ችሎታዋ እያደገ በዚያው በድምፃዊነት ለማገልገልና ለመስራትም ሐሳብ ነበራት። በዚያ መስመርም ጥልቅ ብላም ሙዚቃውን ተቀላቀለች። ከዚህ በተጨማሪ ድንቅ የሚባል የትወና ብቃትም ስለነበራት ሄርሜላ የተሰኘውን ፊልም ላይም ላይ በመሪ ተዋናይነት ለመስራትም ችላለች። በዚያ ጊዜም ከግሩም ኤርሚያስ ጋር የተወነችበት ሄርሜላ ፊልም ላይ ታዲያ የፊልም ጥበቡ እያደገና እየተመነደገ የነበረበት ጊዜ በመሆኑ ሶፊያም ያሳየችው ድንቅ ብቃትም የሚመሰከርለት በመሆኑ በርካቶች ወደዋት እንደነበር እናስታውሳለን። ከዚያ በኋላ ግን ለእኔ የሚሆነኝና የሚመቸኝ ስክሪፕት ስላጣው አልሰራሁም ትላለች ሶፊያም የፊልም ጉዟን ስትጠየቅ። በሙዚቃው ላይ ድንቅ የሚባል ተሳትፎ እያደረገች እና እንደ ታላቅ እህቷ እንደ ጂጂም በሀገር አቀፍ ደረጃም የምትታወቅ ድምፃዊት ትሆናለች ተብላ ስትጠበቅ በኋላ ግን የሃያ አንድ ዓመት ወጣት በነበረችበት ጊዜ ወደ መዝሙሩ ዓለም ጠቅልላ ገባች። በፕሮቴስታንቱ ዓለም ውስጥ እጅግ ከሚታወቁ ዘማሪያን መካከልም ለመሆን ችላለች። በርካታ መዝሙሮችንም እንዲሁ አደርሳለች ማለት ነው። ሶፊያ ሽባባው ከዶክተር ወዳጄነ መህረነ ጋር የትዳር ህይወት በመመስረት የሁለት ሴት ልጆች እናት እንደሆነችም የምናስታውሰው ነው። ከዶክተር ጋር ከተለያዩ በኋላ ታዲያ እስካሁን ሌላ ባልም አላገባችም ልጆቿን በማሳደግ ተጠምዳ እንደቆየችም ስትመሰክር ስለነበር ሶፊያ የሁለት ልጆች እናት ብትሆንም አሁንም ግን መልክና ቁመናዋን የሚወዱ ሊያገቧት፣ አብረዋት ሊኖሩ የሚፈልጉ ሰዎች በስፋት እንዳሉ በተለያዩ አጋጣሚዎች ስትናገርና ስትመሰክር እንሰማታለን። ከሰሞኑ ደግሞ ያጋራችን ነገር ከዚሁ ጋር የተገናኘና በርካቶችን በሀሳብ አስተያየት ያናወጠ አዲስ ጉዳይ ሆኖ ተመልክተነዋል። ወጣቱ ባለሀብት የጋብቻ ጥያቄ አቀረበልኝ የሚል ሐሳብን የያዘና የጨበጠ ነው ጉዳዩ። እኔ የተወለድኩበት አካባቢም ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ። ቀስ በቀስ ታዲያ የተወሰነ ገቡቡነት ኖረን ምን ያህል ስራዎቼን እንደሚያደንቅናም እንደሚወደኝም እንዲሁ ነገረኝ፣ ትላለች ሶፊያም የጋብቻ ጥያቄ አቀረበልኝ ስትልም ከዚያ ቀጥላም የሆነውንና የተፈጠረውን ነገር ታስረዳለች እኔም ስለ ቀና አመለካከቱ አመሰገንኩት በጌታ ነህ ወይስ አይደለህም ብዬ ጠየቅኩት ትላለች አይ ጌታን አልተቀበልኩም አንቺ ጥያቄን ከተቀበልሽ ጌታን እቀበላለሁ አለኝ በማለት ሐሳቧን ታስቀምጣለች ሶፊያ ቀደም ሲልም እንደነገርናችሁ በፕሮቴስታንቱ ዓለም ውስጥ ከሚታወቁ ዘማሪያን መካከል በመሆኗ በትዳር አጋሬ ውስጥ አብሮኝ ሊሆን የሚገባው ሰው የኔን እምነት የሚከተል እናም የኔን አመለካከት የሚቀበል ወይም ደግሞ አመለካከታችን ተመሳሳይ መሆን ይጠበቅበታል ብላ እምነት እንዳላት በተለያዩ አጋጣሚዎች ስትመሰክር ሰምተናት ነበር ለዚህም ነው ጌታን ተቀብለሃልን የሚል ጥያቄ አቀረብኩለት በማለት የተናገረችው ሶፊያ ስለ ልጁ የምትናገረው ሀሳብ ይቀጥልና ልጁ ፍጹም የዋህና ቀጥተኛ ሰው ነው በማለት ትመሰክራለች። እኔም ለኔ ብለህ ሳይሆን ለራስ ብለህ ጌታን መቀበል ይኖርብሃል፣ የመቀበል ጥቅማ ጥቅሞቹን አስረዳሃለሁ። ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይልህ አደርጋለሁ በማለት መለስኩለት ስትል ትናገራለች። በነጋታው ታዲያም ይሄው ወጣት ነጋዴ ደውሎ እህሳ አለኝ ጌታን ተቀበልኩ በይ አሁን ደግሞ ፍቅራችንን እንጀምር ሲል ነገረኝ በማለት ትናገራለች። እኔ ያልኩን ካደረግክና ወደዚህ መስመር ከተቀላቀልክ አሁን ደግሞ መሰረታዊ የሆኑ የመጽሐፍ ቅዱስ ትምህርቶችን መማር ይጠበቅብሃል። ከዚያ በኋላ ደግሞ የሚሆነውን ቀስ በቀስ እየተወያየን እየጸለይን እንነጋገርበታለን የሚል ምላሽ ሰጠሁት በማለት ነው። ሶፊያም አስከትላ ሀሳቧን የምትናገረው በዚህ ብቻ አላበቃችም፣ ትቀጥላለች ሯ እና ከተማርኩ በኋላ እንጃልብትኝስ በማለት ጠየቀኝ። በመማር የዘላለም ህይወት አትርፈ መሄድ ነው እንግዲህ ምንም አይጎድልብህም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላም የመኪና መሸጫ ቤት ሄዶ ደውልልኝ እና ነይ አሁኑኑ የስድስት ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ በማለት ነገረኝ ትላለች ሶፊያም የምሩን እኔ ለማስደሰትና ለማሳመን አስቦ ነበር ትላለች እኔም ቆጣ ብዬ ምን ለማለት ፈልገህ ነው ይሄ ለእኔ ስድብ ነው ስለው ብስጭት ብሎ ሬድፋሽ ምኒቱን አታያ አለኝ ትላለች አዎ ይሄ ንቀት ነው ስለው ረል የሚያርግሽ ብሎ መለሰልኝ በማለት እጅግ አስቂኝ የሆነ ገጠመኛዋን ትናገራለች ሶፊያም እንደዚህ ማለቱ በጣም ማሳቀኝና ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገውን ነገር ነው ላንቺ አስቤ ልግዛልሽ አልኩሽ በማለት ነገረኝ። የኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል የሚል ምላሽ ሰጠሁት። እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽን አትርሼ እኔ ስላከበርኩሽ ነው ልግዛልሽ አልኩሽ ሲለኝ፣ እኔም በገንዘብ ልታሳምነኝ መሞከርህ ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ ነገር አይደለም፣ አርፈህ የእግዚአብሔርን ቃል ተማር ብዬ ዘጋሁትና የሩቅ ወዳጆች ሆነን ቀረን ስትል ያጋጠማትን ገጠመኝ በእንዲህ ያለ መንገድ ታጋራናለች። ሶፊያ ታዲያ ከዚሁ ገጠመኝ ካለችው ጥያቄ ጋር በተገናኘ ለሴቶች መልእክት እንዳላት ሐሳቧን አስቀምጣለች። እህቶች ወንድሞች ሲያጯችሁ ስንጋባ የመቶ ሚሊዮን ብር ቤት እገዛልሻለሁ ደረጃ አንድ መኪና አስነዳሻለሁ የፈለግሽውን የንግድ ስራም እከፍትልሻለሁ ዓለምንም አሽከረክርልሻለሁ በሰማይም አበርሻለሁ የሚሏችሁን ሁሉ የምር አድርጋችሁ ተውሰዱት ለበዓሉ ድምቀት ነው ብዙ ሀብት ያለውን ሳይሆን እሱ ራሱ ማንነቱ ሀብት የሆነውን ሰው ምረጡ ለሴቶች ይሁን በማለት ከገጠማት ነገር በመነሳት መልእክቷን ያስተላለፈችው ሶፊያም ሶፊያ ይህንን ታሪክ ካጋራችን በኋላ ታዲያ ቀደም ብዬ በመግቢያ ላይ እንደነገርኳችሁ አንዳንዶቹ እውነቷን ነው ወይ የሚል ጥያቄን ያነሱም አሉ። ሶፊያ ይህ ታሪክ የእውነት ገጥሟት በሕይወቷ ላይ ተከስቶ ነውን የሚል ጥያቄዎችን ጠይቀዋል። ሌላኞቹ ግን እውነትሽን ነው፣ የለገስሽን ምክር እጅግ አስተማሪ ነው ብለው በመልካም መንገድ ወስደው ለቁም ነገር የመዘገቡት ሰዎችም ተመልክተናል ማለት ነው። እናንተስ በምን አይነት መንገድ ተወስዱታላችሁ፣ ትመለከቱታላችሁ? ለማንኛውም እኛም ሶፊያ ሽባባው ያቀረበችውን ይህንን የሰሞንኛ መነጋገር የሆነ ሀሳቧን በማንሳት የተለያዩ ታሪኮችንም አብረን በማጋራት ወደ እናንተ በእንዲህ ያለ መንገድ ለማቅረብ ሞከርን ማለት ነው። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርግ ያለው ቻናላችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው ቻናሉን ሰብስክራይብ አድርጉ ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን መልካም ጊዜ ለሁላችን